ጀግናው እንዴት አለ? ዛሬም ያው የተለመደው ፓርካችን ውስጥ ተገናኝተናል። አንድ ርዕስ አለኝ ዛሬም ላነሳ የፈለግኩት ያው ሰሞኑን በአእምሮ ውስጥ ሲመላለስ የነበረ ይህን ወር ከገባ ይሄ ወር ከገባ ነው ወይ ግንቦት ወር ከገባ ጊዜ ጀምሮ ስለ እናቶች ቀን ብዙ እንሰማለን፣ ስለ እናቶች ብዙ እንሰማለን፣ ይወራል፣ ስለ እናቶች፣ ስለ እናቶች ሚና፣ ስለ እናቶች ግዴታ፣ ስለ እናቶች ኃላፊነት፣ እናት ስላለባት ሸክም፣ በማህበረሰብ ውስጥ ስላላት፣ በቤተሰብ ውስጥ ስላላት ሚና ብዙ ይወራል። ብዙም ተወርቷል። መወራቱን ተገቢ ነው፣ ስህተት የለውም ብዬ ነው ማስበው። ምንም ስህተት አለው ለማለት ፈልጌ አይደለም። የሚመጣው ተዋል ከዛ ጋር አይደለም ጉዳዩ። ግን ስለ እናቶች ሚና የመወራቱን ያክል የእናትነት ሚና ቀድሞ የሚገኘው ወይም እናትነትን ቀድሞ ስለሚገኘው ሚና ብዙ አንሰማ ወይም ደሞ ብዙ አልሰማንም። አጠቃላይ ብዙ አንሰማ ማለት እንችላለን። እሱም ደግሞ ሚስትነት ነው። ሚስትነት እናትነትን ይቀድማል። አንዲት ሴት እናት ከመሆኗ በፊት ሚስት ትሆናለች። መቼም በተለመደው ተገቢ በሆነው ልከኛ በሆነው ስርዓት ከሄድን አንዲት ሴት ልጅ ከመውለዷ በፊት የአንድ ወንድ መሆን አለባት፣ ለአንድ ወንድ አድራ፣ ለአንድ ወንድ ተገዝታ ከዛ በኋላ ነው ወደ ልጅነቱ የሚመጣው። ልጅነቱም ደግሞ የእሷ ችሎታ አይደለም። ልጅ መውለዱ ራሱ የእሷ ችሎታ አይደለም ማለት ነው። ልጅ መውለዱ የእሷ ችሎታ አይደለም። አንዲት ሴት ከአንድ ወንድ ጋር ስለተኙ ረጅም ጊዜ በወሲብ አብሮ ስላሳለፉ ወይም ደግሞ የወሲብ ግንኙነታቸው ድግግሞሽም ሆነ መራራቅ አይደለም ልጅ የሚያስገኘው። ልጆች የእግዚአብሔር ስጦታዎች ናቸው የሚባሉት አይደለ? ስለዚህ የእግዚአብሔር በረከቶች ናቸው ልጆች። ከሱ በፊት ግን ሚስትነት መምጣት አለበት። ከእናትነቱ በፊት ሚስትነት መምጣት መቻል አለበት። ታዲያ ምን እያሳሰበኝ ነው የመጣው? በተደጋጋሚ ይሄ የምንሰማው ነገር የእናቶችን ሚና በማውራቱ የእናቶችን ኃላፊነት በማህበረሰብ ውስጥ በቤተሰብ ውስጥ ያለባቸውን ወይም ያረፈባቸውን ኃላፊነት እና ሸክም በማውራቱ ዙሪያ በጣም ብዙ በጣም ብዙ ቡድኖች አሉ፣ ወይም ደግሞ ግሩፖች አሉ። በሶሻል ሚዲያ ላይ ብትሄድ ዋትሳፕ ግሩፖች አሉ፣ ቴሌግራም ግሩፖች አሉ፣ የፌስቡክ ግሩፖች አሉ፣ እንዲሁም ዩቲበሮች አሉ በዚህ ዙሪያ ላይ በዚህ ዙሪያ ላይ በብቻ ሚነት የሚሰሩ ማለት ነው። ላይክ ለብቻው አጽንኦት ሰጥተውት የሚሰሩ ማለት ነው። ነገር ግን አሁን እኔ የሚያሳስበኝ ነገር ወይም ደግሞ በዚህ ጉዳይ ላይ ማሰብ የፈለኩት ለምደ ከአንተ ጋር ላካፍል የፈለኩት ማን ነው ለሴት ልጆቻችን ስለሚስትነት የሚያወራቸው? ማን ነው ስለሚስትነት የሚነግራቸው? ሚስትነትስ ራሱ ምን አይነት ሚና ነው? ያ አባወራዊው አባታዊው ጨቋኙ አስገዳጁ ስርዓት የጫነባቸው ነው ሚስትነት ለምን አይነሳም? እሱ ለምን በበጎ ጎኑ ማህበረሰብ በመገንባቱ ቤተሰብ በመገንባቱ ማህበረሰብ በመገንባቱ ሀገር በመገንባቱ ድርሻው ለምን አይነሳም? ሚስትነት አይ እናትነት ሲነሳ ሚስትነት የሚነሳ ነው አይነሳም። እናትነት ሲነሳ እናትነት ከልጆች አንፃር ነው የሚነሳው ስሙ ራሱ ሚናው ራሱ ከልጆች አንፃር ነው ሚስት የባሏ እናት አደለችም፣ እናቱም አትሆኑም፣ ልትሆንም አትችልም። እንደ እናትም ልትታየች አትችልም። እንደ እናቱም ራሷን ማየት የለባትም። እሱም እንደ እናቱ ሊቆጥራት አይገባም። ፍጹም ስህተት ነው። ትዳሩን የሚያበላሽ ትዳሩን በሁለቱ መካከል ያሉን አትራክሽን መሳሳብ፣ መከጃጀል የሚያጠፋ ነገር ነው እሱ። ነገር ግን ልጆቻችን በተለይ ሴቶች ልጆቻችን ከልጅነታቸው ጀምሮ ገና እናት ሳይሆኑ ጀምሮ ስለ እናትነት የሚያወሩ የሚጽፉ፣ የሚገጥሙ፣ የሚዘፍኑ ወይም ደግሞ የተለያዩ ስራዎችን ስለ እናትነት ከእናትነት ጋር ተያይዘው ጥናት የሚያደርጉና የሚያቀርቡ ከሆነ ስለ ሚስትነት ማን ሊነግራቸው ነው? ይህ እኔ ሳየው፣ በእኔ እይታ ሁለት አይነት ጉዳት ያለው ይመስለኛል። ሁለት ጉዳቶች፣ ሁለት በተከታታይ የሚመጡ ጉዳቶች። አንደኛ ልጆቹ ስለ ሚስትነት ሳያውቁ ወደ ሚቀጥለው ህይወታቸው ይደርሳሉ። ሚስትነት ምን እንደሆነ ሳያውቁት ያገባሉ። ሚስት መሆናቸው ካልቀረ ሚስትነትን እንዲያው በወሉ በቅጡ ሳያውቁት ሳይረዱት እነዛ ከሚያስቧቸው አርያ ካደረጓቸው ፐብሊክ ፊገር ከሆኑት ሰዎች ለምሳሌ ጋዜጠኞች፣ ዘፋኞች ሊሆኑ ይችላሉ፣ አርቲስቶች ሊሆኑ ይችላሉ፣ ባለስልጣኖች ሊሆኑ ይችላሉ፣ ባለሀብቶች ሊሆኑ ይችላሉ፣ ደራሲዎች ሊሆኑ ይችላሉ፣ ወይም የሃይማኖት አካባቢ ያሉ የተለያዩ ተሳትፎ ያላቸው ማህበራዊ ተሳትፎ ማህበራዊ ተጽዕኖ ፈጣሪዎች ሊሆኑ ይችላሉ። ከእነዛ ሴቶች ስለ ሚስትነት ሳይሰሙ እነዛ አሪያ ካደረጓቸው በተለያየ መንገድ አሪያ ካደረጓቸው ሴቶች ታላላቆቻቸው ስለ ሚስትነት ሳይሰሙ ስለ እናትነት ብቻ እየሰሙ እናትነት እናፍቆ ነው የሚገቡት ወደ ትዳር አስበው ምን ያክል ጉድለት እንደሚፈጥር። ምክንያቱም እንዳሰበችው እናት የምትሆንበት ጊዜ ሚስት በሆነች ማግስት አይደለም፣ በሚቀጥለው ዓመት አይደለም፣ ሁለተኛው ዓመት አይደለም፣ አይታወቅም። ማንም እርግጠኛ አይደለም። ቢታወቅም እራሱ የሚቀድመው ነገር አለ። እናት ከመሆን በፊት ሚስትነት አለ። በሚስትነት የሚጠበቅ ድርሻ፣ በሚስትነት የሚጠበቅ ግዴታ፣ በሚስትነት የሚጠበቅ ሚና አለ። እነዛ ነገሮች ለማን ታደርጋቸዋለች? አውትሶርስ ይደረጋሉ? በጣም ከባድ ነው። ስለዚህ መጀመሪያ ስለ ሚስትነት ማወቅ አለባቸው። እነዛ ሴቶች ሚስትነትን አስቀድመው ሊወዱት፣ ሊናፍቁት ይገባል። ምክንያቱም ይሄ የሆነ ግለሰብ የጫነባቸው ሸክም ምናምን አይደለም። ስትፈጠር ራሱ ለወንዱ ለአዳም ረዳት ተደርጋን የተፈጠረችውና እሱን ልትወድ ካልቻለች አንዲት ሴት እሱን ሳታውቅ ወደ እናትነት ከመጣች ለልጆቿ ጥሩ አርአያ የመሆን ዕድሏ በጣም አናሳ ነው። በጣም አናሳ ነው። ምክንያቱም አስቀድማ ባልወደደችው፣ ባልናፈቀችው፣ ባልጠበቀችው ሚስትነት ተገኝታ ነው እናት የሆነችውና የፈለገችው ፈልጋ የመጣችው እናትነትን ነውና ሚስትነቱን ልታወራላቸው ልታወርሳቸው አትችልም፣ ልታስተምራቸው አትችልም ለልጆቿ እንዲሁም ለሌሎችም ለሚከተሏት ሰዎች ለሚከተሏትም ሰዎች ስለዚህ እኔ እንደምታየኝ እዛ እዛ ተጽዕኖ ፈጣሪዎቹ አካባቢ በብዛት ተደጋግሞ የሚነገረው እናትነት ከሚስትነቱ የተለየ ስለሆነ እናትነቱን ለማቆለባበስ ተፈልጎ ስለሆነ በእናትነቱ ክሬዲት ለመውሰድ እንጂ በሚስትነቱ ሚስትነቱን የመሸሽ ነገር ስላለው እናትነቱ ካለቅጥ የተለጠጠ ትርክ ይይዛል። ካለቅጥ የተለጠጠ ምናልባትም ልጆች መውለዱ የእሷና የእሷ ችሎታ ተደርጎ እስኪ እስኪታይ ድረስ እስኪመስል ድረስ በረከ የማህፀን በረከፋችሁም መሆኑ ሆነ የማህፀን በር ዘጊው ፈጣሪ አባታችን መሆኑ እስኪረሳን ድረስ ርኅራኄዋ፣ እንክብካቤዋ እንክብካቢዋ ልጆች ማሳደጓ፣ ነርቸር ማድረጓ፣ መመገቧ ሁሉ ከአባቷ ከአባታችን በጸጋ ያገኘችው ሳይሆን የራሷ ቻርነት ራሷ ፈልጋ ፈጥራ ያመጣችው እስኪመስል ድረስ የተሳሳተ ቦታ ስም ይሰጠዋል። ወይም በትውልዳችን ስም ዘንድ ይወሰዳል ማለት ነው። ዛሬ ሴቶች ልጆቻችን እናት ስለመሆን እናት ስለመሆን ይናፍቃሉ። ልጅ ሲያዩ ደስ ይላቸዋል፣ ልጅ ለመያዝ ወይም ደግሞ ልጅ ወልዶ ለማቀፍ እና ለመሳም ለማሳደግ ይጓጓሉ። ግን ከዛ በፊት ሚስት መሆን እንዳለባቸው የነገራቸው ሰው አለ። ሚስት መሆን እንዳለባቸው ብቻ አይደለም፣ በሚስትነት ሊወጡ የሚገባቸው ግዴታ ባይወጡት የሚያስጠይቃቸው ግዴታ ዲዩቲ ኤንድ ሪስፖንሲቢሊቲ እንዳለ የነገራቸው ሰው አለ? ወይም የሚነግራቸው ሰው አለ? ነግሮስ ለዛ እንዲበቁ የሚያደርጋቸው አካል አለ? ምክንያቱም እናት ከመሆኑ በፊት ሚስት ትሆኛለች። ስለዚህ ሚስት ለመሆን ደግሞ የሚስት ኤክሰለንስ ላይ ለመድረስ ደግሞ፣ የሚስት ልዕቀት ላይ ለመድረስ ደግሞ ይሄን መሆን አለብሽ፣ ይሄን ማድረግ አለብሽ ይሞራ ልክ ወንዱን እኛ አባወራው ንቅናቄያችን ይህን ማድረግ አለብህ ይህን ማድረግ አለብህ፣ በወንድነት ኤክሰለንስ ላይ እንድደርስ አባወራ እንድትሆን እንደምንለው ማለት እሷን ደግሞ ሚስት መሆን አለብሽ ተብሎ እኔን ተከተይኝ እኔን ኢኝ እኔ በዚህ መንገድ ተሳስቻለሁ፣ አንቺ ደግሞ በዚህ መንገድ ሰልጥኝበት ቻይበት ብሎ የሚያሳያቸው ማን አለ? እሱን እያሳበሰበኛለሁ። ስለዚህ ያንን ሚስትነት ሳታውቀው፣ ሳትችልበት፣ ሳትረዳው መውለድ ስላለባት ብቻ ወደ ትዳር ትገባለች፣ ወይም ደግሞ መውለድ ስለፈለገች ብቻ ወደ ትዳር ትገባለች። ያ ማለት ሚስትነቱ ይቀራል ማለት ነው ሚስትነቱ ይዘነጋል ማለት ነው ወይም ሚስትነቱ አይፈለግም ማለት ነው ተረዳችሁኝ አይደለ ሁለተኛ ብዬ የማስቀምጠው አደጋኛው ነገር ታዲያ ምንድነው እናትነት ብቻ ነው የምትፈልገው የሚሉ ትውልዶች ይመጣሉ እየመጡም ነው ለነገሩ እናትነት ብቻ ነው የሚፈልገው እናትነት ብቻ ነው የተቀደሰው ሚስትነት ግርድና ነው ሚስትነት ባርነት ነው ደግሞ ምን ስለሆነ ነው ለሱ እኔ ሚስትነት የምገባው እሱን የማገለግለው እሱን የምገዛለት እሱን የምታዘዘው እሱን የማግዘው? ምን ስለሆነ ራሱ ተነስቶ ጠጣ፣ ራሱ ተነስቶ ጋገር፣ ራሱ ተነስቶ ብላ፣ ራሱ ተነስቶ የሆነ ነገር ያደርግ። ስለዚህ ከሚስት ሆኖ እናት ከመሆን ይልቅ ሚስት ሳይሆኑም እናት መሆን እንደሚቻል፣ የግድ እናት ለመሆን ልጆች ለመውለድ ማግባት እንደማያስፈልግ እሱ ደግሞ እየተነገረ ይመጣል ማለት ነው። ይህንን እንግዲህ ሆን ተብሎ ሳናውቀው ወደዛ እየገባንበት ነው። ዛሬ ዛሬ ሚዲያዎቻችን ላይ ሚስት ስለሆነ የማይናገሩ ወይም ደግሞ ሚስት ሳይሆኑ ልጆች መውለድ እንደሚፈልጉ ትልልቆቹን አርቲስቶችን የህዝቡ ህዝቡ የሚከተላቸውን ፐብሊክ ፊገር የሚባሉትን ተጽዕኖ ፈጣሪዎችን በፊት ለፊት በነፃነት እንደ መብት እንደ ጥሩ ነገር እንደ ልክ እንደሆነ አግባብም እንደሆነ ተገቢም እንደሆነ ነገር ሲናገሩ ትሰማዋላችሁ። ደረታቸው ነፍተው እኔ ልጅ ቢሰጥ የሚፈልጋሉ ትላለች አንዷ ተነስታ። ይህንን ደጋግሞ ደጋግሞ ያሳዩናል በተለያዩ ሚዲያዎች አይደለም። እኔ ልጅ ቢሰጠኝ እፈልጋለሁ። እንዳው ልጅ ቢሰጠኝ አንድ ሁለት ልጅ በልድ ደስ ይለኛል። አይ ማገባ ግን አይመስለኝም። ይሄን ደጋግመን እንሰማለን። ይህ እንግዲህ እንዴት በጣም ለጆሮ እንኳን መስማት እስኪሰቀጥጥ ድረስ ምን አይነት ጊዜ ላይ እንደደረሰን አስቡት። እኛ ድሮ ልጆች ሆነ ምናምን ከብቶች እናም ተጭነው፣ በኋላም አድጌ ደርሼበታለሁ እንጂ ራስን ገብቼበት እንደሰራማ እንደሰሙ ማለት ከብቶች በመኪና ተጭነው ሲሄዱ እናያለን። ለምድ ነው ይሄ ከብት፣ እቺ ላም በመኪና ተጭናም፣ አይ የሆነ ቦታ ትሄድ እና ኮርማ ኮርማ ያለበት ቦታ ገንዘብ ከፍለን እናስጠቃተና እንመጣል። ኦ እዛ ድረስ ተትሄዱ? አዎ፣ ለምን ኮርማው እዚህም ከሚመጣ እሷን ጭንን ብንሄድ ይሻላል፣ ኮርማው ወዳለበት እና ተጠቅታ ትመጣለች፣ ልትወልዳለች። ያው ኮርማውን አንፈልጉም። እቺ ላም ወንድ ስትወልድ፣ ወንድ ወይፈኑን አሳድገው ወይፈን አድርገው ጥጃውን ወይፈን አድርገው ወደ ኮርማ ሳይደርስ ይሸጡታል ለከብት አደላቢዎች ምክንያቱም እሱ ላይ ጊዜ ማጥፋት አይፈልጉም። እሱ ላይ ገንዘብ ማጥፋት አይፈልጉም። ለምን ላማንና፣ ከላማ የሚወለደውን የሚገኘውን ላማ የምትታለበውን ወተት ብቻ ነው የሚፈለገው። በላማና በኮርሞ መካከል ያለ ጉኝነት አይፈልግም። አፍተሮል እንሰሳዎች ስለሆኑ ማለት ነው እነዚህ። ዛሬ ወደዛ እየሄድን ነው ማለት ይቻላል። የሆነ ቦታ የሆነ ጥግ የሆነ አፓርታማ ሰው ሳይ የሆነ ቤት ሽልክ ብዬ ገብቼ ወይም የሆነ ቢሮ ውስጥ በርቆ ልፌ እዛ ተጠቅቼ ልንችላርክስ ወደዛ እኮ እየሄድን ነው ላይክ እንደ እንስሳ እንደ እንስሳ በጊዜ ማግባት ይቻላል። በጊዜ ማግባት ካልተቻለም በተለያየ ምክንያት፣ ከዚህ በፊት አንዳንዶቻችሁ እንደዚህ ይገለችኛል፣ በተለያየ ምክንያት ልትዘገዩ ትችላላችሁ። ግን በተለያየ ምክንያት ብትዘገዩም እንዳው ሁነኛ ሰው ሁነኛ ወንድ እንዲሰጣችሁ ፈጣሪያችሁ ለምናችሁ፣ በሰውም አስፈልጋችሁ ፈልጉል፣ ምንም ስለተቆ የለውም። በሰውም አስፈልጋችሁ ፈልጉልን ብላችሁም ማግባት እኮ ይቻላል እንጂ እንደ ፈረንጅላም እንዳው የሆነ ጥጌ ተጠቅቼ ባረገዝኩና በወለድኩ፣ የጆሮ ምራሱ በጣም የሚሰቀጠጥ ነገር ነው። እና እድሜ ከገፋ በኋላም እንዳው መውለድ ቢፈለግና ሚስት መሆን አይቻልም። ማን ይመርጠኛል እንኳን ቢባል ምርጫዎቻችንን ኮምፕሮማይዝ ማድረግ እኮ አንድ ነገር ነው። ያው በጣም አስቸጋሪ የሆነው ያው ጊዜው ላይ ለሴቶቹ ምርጫንም ኮምፕሮማይዝ ማድረግ አይፈለግም። እንደገናም ደግሞ ልጅም ይፈለጋል። ከዛ የሆነ አንድ የንብጢ ምስኪን ይገኛል። ከዛ ከሱ ጋር ይገባል። ከሱ ጋር የሚፈልገው አንድም ሁለትም ልጅ ከተገኘ በኋላ ከዛ ትዳሩ በውሃ ቀጠነ ይፈርሳል። ስለዚህ ምን እያልኩኝ ነው? አሁን በሁለተኛ ደረጃ ሚስት መሆን አያስፈልግም። ጀስት የሆነ ቦታ የሆነ ወንድ ከተገኘ የሆነ ስሜቱን መግዛት ያልቻለ ስሜቱን ሊቆጣጠር ያልቻለ ወንድ ከተገኘ እንደምንም ብሎ ከሱ ጋር የሆነ ቦታ የሆነ ስርቻ ላይ አርግዞ ተጠቅቶ አርግዞ ልጅ ሞለድ፣ በዚህ ማህበረሰብ አይገነባም፣ ቤተሰብ አይገነባም፣ ማህበረሰብ አይገነባም፣ ሀገራት አትገነባም። እንዳውም ይፈርሳሉ እንጂ ኦልሬዲ የተገነባውን ተገንብቶ ያገኘነውንም እናፈርሰዋለን እንጂ ተገንብቶ ያገኘው ነው ነው እናፈርሰዋለን እንጂ። እና እነዚህ ሁለት ነገሮች በጭንቅላቴ ውስጥ እየተመላለሱ ነበር። ሰሞኑን ከእናትነት ጋር ተነስቶ የሚወሩ ወሬዎች በብዛት እየተወራ ነው፣ በብዛት እየሰማን ነው። እናትነት እናትነት እናትነትን እንሰማዋለን። እርግጥ አሁን ቀድሜ እንደነገርኳቸው እኔ ከዛ ጋር ምንም ጸብ የለኝም ስለ እናትነት ተነስቶ ስለተወራ ምንም የሚጣላኝ የሚረብሽ ነገር የለም። ግን ከእናትነት በፊት ሚስትነት አይቀድምም። ስለሚስትነት ለልጆቻችን ማን ይነግራቸዋል? እኔ ሁለት ሴቶች ልጆች አሉኝ። ነገ የምወልዳቸውን የሚጨምራቸው ነው አስቤ ስለሚስትነት ማን ያስተምርልኛል ብዬ አስባለሁ? የትኛውም ሬዲዮ ጣቢያ ላይ የትኛውም ሶሻል ሚዲያ ላይ ከገቡ የሚገኘው ግሩፕ የሚስትነት ግሩፕ አይደለም። ስለሚስት የሚወራበት ግሩፕ አይደለም። በሚስትነታችን ለትዳር ለባሎቻችን ወይም ለአባወራዎቻችን እንዴት አይነት ጥሩ ሚስት እንሆን፣ እንዴት አድርገን አምላካችን አባታችን በዚህ በሚስትነት ሚና ውስጥ በሚስትነት ድርሻ ውስጥ የጣለብንን ኃላፊነት ወይም ደግሞ ድርሻ እንወጣ እና እሱን ደስ እናሰኘው፣ እግረ መንገዳችን ወይም ደግሞ ባህላችን እንዴት አድርገን ደስ እናሰኘው፣ ከዚህም ካጠነክር ነው ትዳር ውስጥ ደግሞ እንዴት አድርገን ጠንካራ ነገ አገር ተረካቢ ልጆች እናፍራ። ይህንን የሚወያዩ ሰዎችን እባካችሁ ከሰማችሁ ውስ እዚህ ኮሜንት መስጫ ስር ሊንካቸውን አስቀምጡልኝ፣ ሊንካቸውን አስቀምጡልኝ። እንደው ማግኘት ከቻልኩኝ ማውራት ከቻልኩኝ በእነሱ ላይ ደግሞ ቪዲዮ መስራት ፈልጋለሁ፣ ማስተዋወቅ ፈልጋለሁ። እነሱም እንዴት አድርገን ጥሩ ሚስት እንዴት አድርገን ለባሎቻችን ጥሩ ሚስት፣ ረዳት ሚስት፣ ተገዥ ሚስት፣ ትሁት ሚስት እንሆን ለልጆቻችን አርያ የምንሆናቸው አሁን እየታዘብኩ ያለሁት ግን ከዚህ በተለየ ነው። ያው አማቃቸው አሉ ታዋቂ ሰዎችም ስለ እናትነት አውርተው የማይጠግቡ ሶሻል ሚዲያ ላይ ማለት ነው፣ ዩቲዩብ ላይ ፌስቡክ ላይ ዋትሳፕ ግሩፕ ላይ ቴሌግራም ግሩፕ ላይ ስለ እናትነት አውርተው የማይጠግቡ ትዳር አይላቸው፣ ወይም ብዙዎቹ የማውቃቸው ትዳር እንዳላቸው ነው የማውቀው። ግን አንድም ቀን ሚስት ስለመሆን አውርተው አያውቁም። ስለ ሚስትነት ሰምቻቸውን ማለት ነው። በቃ የእነሱ ትዳር ውስጥ መግባት በእነሱና በልጆቻቸው መካከል ስላለ ግንኙነት ብቻ የሚያስወራ ነው ማለት ነው ወይንስ ለትምህርት የሚሆኑ ሚስትነት የላቸውም። ትዳራቸው ለሌላ አርያ መሆን አይችልም። አላውቅም፣ ቢሆንም ይችላል፣ ላይሆንም ይችላል። ነው ቢገጥላል ነው ቢገጥላል ግን እንዳው እናትነት ለምትሰሩ ሴቶች እባካችሁ ከዛ በፊት ስለሚቀድመው ስለሚስትነት አውሩ። ከዛ በፊት ሴቶች ልጆቻችንን ሚስት ስለመሆን አስተምሯቸው። እኔ የሴቶች ልጆችን ሚስት ስለመሆን ነው የማስተምራቸው። ከሚስትነት በኋላ ነው እናትነት የሚመጣው። እናትነትን አላቅታቸውም አለለም እናትነት ነግራቸዋለሁ። እናትነት ምን እንደሆነ እናት መሆን እንዳለባቸው ነግራቸዋለሁ። ከዛ በፊት ግን ሚስትነት ብትለን እንዳለበት ምክንያቱ እናትነት ቀድሜ እነግራቸዋለሁ የዚብሽ ቦታ ነው። ማህጸን በር የሚጥፍ የማህጸን በር የሚዘጋስ ነው። አግብታችሁ እናትነት አወርታችሁ፣ ጽፋችሁ፣ ደስኩራችሁ፣ ገጥማችሁ፣ ዘፍናችሁ ካገባችሁ በኋላ ለጥቂት ዓመታት ላፖልግ ትችላላችሁ። እናት ሳትሆኑ ትቆዩ ትዘገይ ይሆናል። ወይም ደግሞ ከእናካቸው እስከ እድሜ መጨረሻ ምሳሌ ጠፋቶች ከምትሄዱበት ጊዜም ደግሞ ላትሉት ትችላላችሁ። ስለዚህ መቅደም ያለበትን እናስቀድመው፣ ሚስትነትን እናስቀድመው። ልጆቻችን ሴቶች ልጆቻችን እናትነትን እንዲወዱት እናደርጋቸው፣ ሚስትነትን እንዲወዱት እናደርጋቸው። ማለት ሚስትነት እንዲወዱት እናደርጋቸው፣ ሚስትነት እንዲወዱት ይቻላል። በዛ ስላለ ሚናቸው በዝርዝር ይወቁት፣ ግዴታቸው በዝርዝር ይወቁት። ይህንን በማውራት ብቻ አይደለም፣ በተለይ እናቶች ደግሞ ይህንን በማውራት ሳይሆን የበለጠ ሆኖ በተግባር በማሳየት እናንተ ለባሎቻችሁ ሚስቶች ሆናችሁ ልጆቻችሁ ሚስት የሚሆኑበትን በተግባር በማሳየት መቼም እንግዲህ በተግባር ማሳየት ስላችሁ ባሎቻችሁን ምን እንዴት በሚል ንግግር እንደማይሆን ተስፋ አደርጋለሁ፣ እንደዚያ እንደማትደረግ በተግባር በማሳየት አባታችሁ እንዳዘዛችሁ ለእነዚያ ወዳችሁ ፈቅዳችሁ ለገባችሁላቸው ባሎች መጀመሪያ በመገዛት በፍጹም ትህትና በመገዛት ቀጥሎ በመታዘዝ ቀጥሎ ደግሞ እነሱም የተጣለባቸውን አደራ ሊወጡ ዘንድ በማገዝ በዚህ ሚስትነትን ታስተምሯቸው ይገባል። ይህ ነገር ይሄ ወር ከጀመረ ጀምሮ ይሄ ሜይ ወር ወይም ደግሞ የግንቦት ወር በኛ የእናቶች ቀን ይከበራልና ና ከዛ ከተያይዞ በየዕለቱ እየመላለስ ይመጣብኛል፣ በየዕለቱ እየመላለስ ይመጣብኛል። ትንሽ ማስታወቻዎችን ጽፋለሁ ከአንድ ሁለት ወዳጆች ጋር አውርተን ነበር። በእርግጥ ከዚህ ጋር ተገኝ ማለት ነው ስለ እናትነት ነጥቅ፣ ምን እየተፈጠረ ነው? ቢዝነስ ያው አሁን የነገርኳቸው ሁለቱ ነገሮች በተለይ ጭንቅላት ውስጥ ሴድመንት አደረጉ፣ ዘቅጡና ተጠናጡ ሁለቱ ነገሮች። በኋላ ሌሎች ብዙ ነገሮች ነበሩ ግን ወሳለ ሲዘቅጥልኝ ወደ ሁለት ነገር ዘቀበና፣ እስቲ እናንተ ጋር እንዴት ነው የሚደረገው? እኔ ጋር የተረዳው አሁን እንዳልኳችሁ ሁለቱ ነጥቦች፣ የመጀመሪያው ስለሚስትነት ሳያውቁ መግባታቸው ነው ስለሚስትነት ስለማይወራ፣ ስለሚስትነት ስለማይጻፍ የሚስትነት ትክክለኛ ሀገር ማህበረሰብ፣ ቤተሰብ የሚገነባበት ትዳር ውስጥ ያላትን ትክክለኛ ሚና ወይም ደግሞ ግዴታ ወይም ቤቲ ወይም ሬስፖንሲቢሊቲ ሳያውቁ ይገባሉ ወደ ትዳራቸው። ልጆች ብቻ ነው በመናፈቅ ልጆች ብቻ ነው መውለድ። ሁለተኛነት ደረጃ ደግሞ ሚስትነትን እስከናካቴ ሊጠየቁ ይችላሉ። ወያሌ አዘጌጌት ይችላሉ። አዘጌተ አዘጌቶ ሆነ ግን ከአንዱ ጋር የሆን ስርች አለ ቀድሜ እንደነገርኳት እንደ ፈረንጅ ላም ሄዶ ተጠቅቶ ማርገዝ የሚባል ነገር ውስጥ ይገባሉ። ስለዚህ ኃጢአት ነው። ያ ኃጢአትም በተጨማሪ ደግሞ ትውልድን አፍራሽ የሆነ ነገር ነው እና እናትነት ብቻ የምንነገራቸው ከሆነ ሚስትነት አይደግመ ወደ የሚለው ኮንክሉሽን ሊሄዱ ይችላሉ። ሄዶ እንደ ፈረንጅ ዋላም ተጠቅጦ ብቻ ማርገዝ በጣም ያሳዝናል። አንዳንድ ጊዜ በፊት በፊት በተለይ እባካችሁ እያለን ከሴቶቹ ጋር እናወራለን፣ እና በስራ ዓለም ላይ እንገናኝ። እኔ አሁን ማግባት አልፈልግም ማርገዝ ብቻ ነው የምፈልገው። ይሄ ነገር እኔ ስለተናገርኩት እንደማይጎረብጣችሁ ተስፋ አደርጋለሁ። በተደጋጋሚ ትሰሙት አላችሁ፣ ዙሪያችሁ ካሉ ሴቶች። እኔ ብቻ ማርገዝ ነው የምፈልገው የሆነ ልጅ የሆነ ሰው ጎትቶ የሆነ ቦታ ላይ ቀድም እንደ ኳቸው እንደ ፈረንጅ ዋላም እንደ እንስሳ አጥቅቶ የሚያስረግዘኝ ብቻ ነው የምፈልገው መግባት አልፈልግም። እንዴት አይነት ማፈሪያዎች እንደምንሆን አስቡ እስቲ አባታችንን እንዴት እንደምናሳፍረው አስቡት እስቲ ባሪያው በአምሳሉ ፈጥሮ እኛ የሚወጡ ልጆችስ እንዴት ሆነው ተሸማቀው እንደሚያድጉ አስቡት። በሚዲያ ላይ የምናያቸው ሴቶች እንደዛ ናቸው አይደለ አራት ልጅ፣ ሶስት ልጅ፣ ሁለት ልጅ፣ አንድ ልጅ ወልደው ትዳር አፍርሰው ጀግና ጀግኒት እየተባባሉ ሲሹሙ ሲሸላለሙ ይህ የምናደርጉ ደግሞ ልቀር ምስኪኖች አሉ።